እውነት ለመናገር ያክል በዚህ ምድር ላይ ስንኖር ሰው ያስፈልጋል፣ ከልቡ ሰው የሆነ ሰው። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ ቻናሌ ተከታታይ ሰላማችሁ ይብዛልኝ። ዛሬ ከብዙ ጊዜ ረጅም ጊዜ በኋላ ኤፋና ቤዝዬ አብረው ድምቅ ብለው መጥተውልናል ማለት ነው። እውነት ለመናገር መግቢያ ላይ እንደነገርኳችሁ ውዶቼ፣ ስታዝኑ ስትወድቁ ስትሰበሩ፣ በተለይ እግዚአብሔር ሰው ይስጣችሁ ከልቡ ሰው የሆነ ማለት ነው። እኔ እውነት ለመናገር ያክል ኤፋዬ እኔ በአጠቃላይ የጋሽ ልጆች የተግባር ሰዎች ናቸው፣ ለዚ ምንም ጥርጥር የለውም። ኤፋ ለቤዝዬ እድል ሰጥቶ አዳምጧት፣ እንደገና ደግሞ ይቅርታዋን ተቀብሎ በትግስት ጠብቋት፣ እንደገና ደግሞ አሁን ላይ እውነት ከገባችበት አሁን ላይ ካለችበት ሙድ ለማውጣት ይሄንን ሁሉ መስዋዕት እየከፈለ ነው፣ እና በጣም ደስ ይላል። እስከ መጨረሻው ድረስ ሀይለያችሁ ነው ማለት እንፈልገው በዛ አጋጣሚ። የዛሬዋ የመጀመሪያዋ ቀን ከስድስት ወር ነው ከአምስት ወር ወዲህ ነው አደል የተገናኙት፣ ባለሳሳት እንደዛ ነው፣ ረጅም ጊዜ ሆኖታል ቤዚ ከጠፋሽ ማለት ነው እና ሀ ብሎ ደስ የሚል ጊዜ ጀምረውታል ማለት ነው። በጣም ደስ ይላል እውነት ቃል የገባትን ነገር ደግሞ በተግባር አደርጋለሁኝ እኔ ከሷ ጎን ነኝ። ከዚ በኋላ ቃል ገብችላታለሁኝ ካጠገብሽ ልሆን ብሏል። ዛሬም ደግሞ ብሎታል ማለት ነው። ኤፋ ደስ ይላል። ታስታውሳላችሁ፣ ቤዚ እንደሄደች እኔ ኮ ከኤፋ ፍቅር ይዞ ነበረ። ቤዚ ስትመጣ የእሱ ፍቅር ወጣልኝ ማለት ነው። ያው ከቤዚ ውጭ ከሌላ ሰው ጋር ከሚሆን ከእኒ ሆን ብዬ እኮ ነው ቤተሰብ ምንም ማድረግ አይቻልም። ያው ምኞት አይከለከልም፣ አይደለም አደል? ለሚባለው ምንድ ነው ላማለይ በሰማይ ወተቷን የማላይ ልክ በአሳብ ማለት ነው። የእናንተ የማይሆን ሰው ልክ እንደነ ወይዘሮ ጠንፌ አፍቅሮ መጃጃል አስባችሁታል? ውዶቼ እንደ እንደዛ ነገር ማለት ነው። ለማንኛውም ግን ኤፋ ከቤዚ ጋር ሲሆን ነው ደስ የሚለው። በተለይ ደግሞ ታቃላችሁ። ቤዝዬ እርጋተኛ ልጅ ናት፣ ጨዋሪ ናት። ኤፋም እንደዛው እርጋተኛ ልጅ ነው። ኤፋ ቅማሟን ፕራንክ ሲያደርግ እንጂ የሆነ የሚያበሳጨኝ ከዛ ውጭ ላለው ነገር ይሄ ከቤዚ ጋ ምናምን ነገር እኔ በጣም ደስተኛ ነኝ። ማለት ከቤዚ ጋ ሲሆን የቤዚን ገጠ ባህሪ ነው የሚላበሰው ኤፋ። ቤዚ እርጋተኛ ናት፣ እሱም እዛ ቦታ ላይ እርጋተኛ ሆኖ ነው እንትን የምታዩት ማለት ነው። በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁ፣ እንደዚህ በሀዘናችሁ ጊዜ ሀዘናችሁን ተረድቶ እኔ እኮ አለሁ ከጎናችሁ የሚላችሁ ሰው፣ ከዛ ከሀዘናችሁ አወጣችኋለሁ የሚላችሁ ሰው እግዚአብሔር ይስጣችሁ ነው። እኔ ማየው ስንፈልገው በድጋሚ እኔ በጣም ደስ ብሎኛል፣ ለየምር። ሌላው እኔ በጭራሽ አልጠበቅኩም ቤተሰብ ማለት ቤዚ ትመለሳለች እንደገና ኤፋ እና ቤዚ እንደዛ አብረው ደምቀው ይመጣሉ የሚለው ተስፋ ቆርጬ ነበረ። እውነት ለመናገር ያክል በመሀል ያችል ስትመጣ ማለት ነው ኦ በቃ የቤዚ እና የኤፋ ነገር በቃ እዛ ጋ አቁሟል፣ ከዚህ በኋላ አትመጣም ምናም ብዬ እኔ ተስፋ ቆርጬ ነበረ። ነገር ግን እግዚአብሔር ደግሞ እግዚአብሔር ያገናኘውን ማንም ሊለየው አይችልም። የሆነ አሌለ ገና የነሱ እህልዋ አላለቀም። አብሮነታቸው ቀጣይነት አለው። ምክንያቱም ቤዝዬ ይሄንን ትልቅ ነገር አሳልፋ መታ፣ እንደገና ደግሞ አሁን ላይ አብረው መሆናቸው በጣም የሚገርም ነገር ነው። ሌላው ነገር በጣም የሚገርመው የኤፋ ትግስትና በትግስት መጠበቁ እንደገና ይቅርታ ማድረጉ ምናምን ነገር አለለ ከሚባለው በላይ ይሄ፣ በጣም መመስገን አለበት ከሚባለው በላይ ማለት ነው። እኔ በጣም ነው ደስ ያለኝ። እግዚአብሔርን ነው ምላቸው የሰው ደስታ ቤዚ አሁን ከአዘኗ ውስጥ እየወጣሽ ነው። ፈገግቷ እየተመለሰ ነው፣ የድሮ ፈገግቷ ምናምን ነገር ዋው። እኛም የምንፈልገው ይሄንን ነበረ። ብቻ እግዚአብሔር ይጨምርላችሁ፣ ይጨመረላችሁ። ከዚህ በኋላ ደግሞ ምንም ነገር እንደማይፈጠር ቢፈጠርም እንደማትለያዩ መልሳችሁን እንደምትገናኙ በጣም ተስፋ አለኝ። ለምን ረጅሙን ጊዜ ነው ያሳለፉት ረጅሙን ጊዜ ተለያይተው አሳልፈውታል። ረጅም ስድስት ወር እና አምስት ወር ቀላል አይደለም። ምን ባልሳሳት እንደዛ የሆነዋል። በጣም ቆይቷል፣ ቤዚዬ ከጠፋኝ ማለት ነው እና ይህንን ረጅም ጊዜ አሳልፈዋል። ብዙ ነገሮችን እንደውም ኤፋ ቤዚ በሄደች ሰዓት በጣም ደባብሮት ነበረ። የሆነ በቃ ሌለ ክስስት ምናምን ነገር ብሎ ነበረ። ሀሳቡ እራሱ ተሰርቆ ነበረ እና አሁን ከእሷ ጋር ሲሆን አያችሁ፣ ድምቅ ድምቅ ወዙ ራሱ ተመለሰ። ድምቅ ምቅምቅ። ለካ ሰው የራሱን ሰው ሲያገኝ ነው የሚደምቀው። እውነት የራሳቸውን ሰው ስታገኙ ነው ይሆናል ለውበታችሁ ውበት በውበት የምትሆኑት። ለማንኛውም ወይ ኤፋዬ፣ እንደው እንደው ምን አባቴ ሊሆንልህ፣ እኔስ ምን ሆናለሁ እያየክ ኖራለሁ እንጂ ኧረ ወይኔ ወደቼ! ለምን ምን ሆናለሁኝ? እያየሁ እንደዚህ እኖራለሁ እንጂ